ይህንን ቪዲዮ ለማርገዝ ያሰቡና ያረገዙ ሴቶች ቢያዩት ይመከራል። ምንም አይነት ምልክት ሳይኖረው በዝምታ ችግሮች እንዲከሰቱና እንዲበባሱ በማድረግ የእናትና የጽንስን ህይወት አደጋ ላይ እንዲወቅ የሚያደርገው ችግር ሰምተው ያውቃሉ? ይህ በእርግዝና ጊዜ የሚያጋጥመው ስኳር ነው። ዛሬ በእርግዝና ጊዜ ስለሚያጋጥመው ስኳር ምንነት ለምን ትኩረት እንደምንሰጠውና የህክምና አማራጮችን በተመለከተ እንዴት ማከም እንደምንችልና በመጨረሻም ጤናማ ልጅና ጤናዋ የተጠበቀ እናት እንድትሆን የሚያግዙ መንገዶችን በተመለከተ የምነግራቸው ይሆናል በተለይ በቪዲዮ መጨረሻ ላይ በእርግዝና ጊዜ የሚያጋጥመው ስኳር ለመከላከል የሚያግዙ መንገዶችንና ሌሎች ተጨማሪ መረጃዎችን ይጀላችሁ። ቀርብ ያለ ሰላም፣ እንዴት ናችሁ? ዶክተር መሰለነኝ የፅንስና ማፅን ስፔሻሊስት ሐኪም ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና በተመለከተ አዳዲስ እና ወቅታዊ መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። በዚህ ቪዲዮ መጨረሻ እነኚህን ሀሳቦች የምንዳስስና የምናያቸው ይሆናል። በእርግዝና ወቅት የሚያጋጥመው ስኳር ምንድን ነው? ተጋላጭ የሆኑ ሴቶችስ የትኞቹ ናቸው? ምልክቶችስ ምን ምን ናቸው? በእርግዝና ወቅት ስኳር እንዴት ይታወቃል የህክምና አማራጮችን በተመለከተና ጤናማ እርግዝናና ጤናማ ልጅ እንዲሆን የሚያግዙ መሰረታዊ ዘዴዎች ምን ምን ናቸው የሚሉትን ሐሳቦች ሰፋ አድርገን የምናይ ይሆናል። በእርግዝና ወቅት የሚያጋጥመው ስኳር ወይም ደግሞ ጂዲኤም የምንለው ምንድን ነው? ጂዲኤም ወይም ደግሞ በእርግዝና ወቅት የሚያጋጥመው ስኳር ከዚህ በፊት ስኳር ያልነበረባት እናት በአጋጣሚ ነፍሰ ጡር በምትሆንበት ጊዜ ስኳር እንዳለባት ሲታወቅ ይህንን ጂዲኤም ብለን እንጠራዋለን። እንግዲህ ጂዲኤምን ወይም ደግሞ በእርግዝና ሰዓት የሚያጋጥመውን ስኳር ለማወቅ ከ24 ሳምንት እስከ 28 ሳምንት ትክክለኛው ወቅት ሲሆን አንዳንድ ጊዜ ግን ከ28 ሳምንት ዘግይቶም ወይም ደግሞ ከ24 ሳምንት ቀድሞም ስኳር በእርግዝና ወቅት ሊታወቅ ይችላል። በእርግዝናው አማካኝነት በተለይ ደግሞ ከእንግዴ ልጅ የሚመረቱት ሆርሞኖች እንደ ኢስትሮጅን፣ ኮርቲሶል እና ኤች ፒ ኤል ኦር ደግሞ ሂውማን ፕላሴንታል ላክቶጅን የምንላቸው ሆርሞኖች የኢንሱሊንን አቅም በማሳነስ ኢንሱሊን ሪዚስታንስ ወይም ደግሞ ኢንሱሊን በትክክል እንዳይሰራ ስለሚያደርጉት በእርግዝና ሁሉም ምህቶች ላይ ማለት በሚቻል ደረጃ የተወሰነ ኢንሱሊን ሪዚስታንስ ይኖራል። ይህንንም በእርግዝና ወቅት ዳያቤቶጀኒክ ስቴት ነው እንላለን። እንግዲህ በእርግዝና ወቅት አንደኛ እርግዝና በራሱ ዳያቤቶጀኒክ ስቴት ስለሆነ የተወሰነ የኢንሱሊን አክሽን ወይም ደግሞ አቅም የማሳጣት እድል ስላለው በዚህ የተነሳ በደም ውስጥ ያለው የስኳር መጠን የተወሰነ ሊጨምር ይችላል። በዚህ ላይ እንግዲህ ስኳር በሚያጋጥምበት ጊዜ በደም ውስጥ ያለው የስኳር መጠን ከመጠን በላይ የመጨመር እድል ይኖረዋል። ይህንን ኦቨርካም ለማድረግ ፓንክሪያስ ብዙ ኢንሱሊንን ለማምረት ጥረት ያደርጋል ግን ብዙ ኢንሱሊን ቢመረትም እንኳ ይህ ኢንሱሊን አቅም ስለሚያጥረው ከመጠን በላይ ደም ውስጥ ያለውን የግሉኮስ መጠን ወደ ሌላ ነገር ለመቀየር የሚያደርገው ሂደት ስለሚደናቀፍበት በዚህም የተነሳ በእርግዝና ጊዜ የስኳር መጠን ከፍ ሊል ይችላል። ይህ ስኳር በሚያጋጥምበት ጊዜ ስኳር በእርግዝና ጊዜ ሲገኝ ለምን ያሳስበናል የሚለው በነገራችን ላይ በደንብ መታየትና መመለስ ያለበት ጥያቄ ነው። ምክንያቱም ስኳር እንዲሁ እንደ ቀላል የምናየው ነገር አይደለም። ስኳር በእርግዝና ጊዜ በሚገኝበት ጊዜ አንደኛ የእናትን ሕይወት አደጋ ላይ ይጥልብናል። ብዙ ችግሮች እናት ላይ እንዲከሰት ያደርጋል። ሁለተኛ እፅንሱ ላይ ችግሮች እንዲፈጠሩ ያደርጋል። ሶስተኛ ልጁ ከተወለደ በኋላ ልጁ ላይ የሚያመጣቸው ችግሮች ይኖራሉና በዚህ ምክንያት ስኳር በእርግዝና ጊዜ ውስጥ ሲገኝ እንዲሁ እንደ ቀላል የሚታይ ሳይሆን በአግባቡ መታየት መታከምና አስፈላጊውን ሂደት በማድረግ መከላከልና እንዲሁም ደግሞ መቆጣጠር እጅግ በጣም ያስፈልጋል። በዚህ ቪዲዮ መጨረሻ ላይ እንዴት ነው ስኳርን መከላከል የምንችለው እና ምን ምን ዘዴዎችን ብታደርግ ስኳርን መከላከል ትችላለች የሚሉትን ሰፋ አድርገን የምናይ ይሆናል። በእርግዝና ወቅት ስኳር መኖር አለመኖሩ እንዴት ይታወቃል የሚለው በቀጣይ የምናየው ነው። ሁለት አይነት ስኳር ሊኖር ይችላል። አንደኛው ከእርግዝና በፊት የነበረ ስኳር፣ ለምሳሌ አንዲት ነፍሰ ጡር እናት ላይ ስኳር ከዚህ በፊት ከማርገዟ በፊት ስኳር ኑሮባት የሆነች እህት ከሆነች ከዚያ በኋላ ያረገዘች እናት ከሆነች ከእርግዝና በፊት ስኳሩ ስላለ ይህንን ኦቨርት ዴም ወይም ደግሞ ከእርግዝና በፊት የነበረ ስኳር በማለት እንጠሯለን። ሁለተኛው በእርግዝና ወቅት የታወቀ ስኳር ከሆነ ጂዲም ኦር ደግሞ ጀስቲሽናል ዲያብቴስ ሜሊትስ በማለት እንጠሯለን። በተለይ በእርግዝና ጊዜ ያለው ስኳር እንዴት ይታወቃል የሚለው ጥያቄ እጅግ በጣም ወሳኝ የሆነ ጥያቄ ነው። ምክንያቱም ይህ ስኳር በእርግዝና ጊዜ ቶሎ ካልታወቀ እና ቶሎ አግባብ ያለው ሕክምና ሂደቶችን አግባብ ያለው የመቆጣጠሪያ ዘዴዎችን የማንከተል ከሆነ ችግሩ እናትም ላይ ጽንስም ላይ እንዲሁም ደግሞ ልጁ ከተወለደ በኋላ ችግር ሊያመጣብን ይችላል። ሁለት አይነት አፕሮቾች አሉ። የመጀመሪያው አፕሮች ዩኒቨርሳል አፕሮች የምንለው ነው። ዩኒቨርሳል አፕሮች ማለት ያረገዙ እናቶች ከ24 እስከ 28 ሳምንት ባለው ጊዜ ውስጥ የስኳር ምርመራ እንዲያደርጉ የሚያስገድድ የምርመራ ሂደት ነው። ይህ እንግዲህ የትኛዋ እናት ስኳር አለባት የትኛዋ እናት ስኳር የለባትም የሚለውን እንዲሁ አይቶ መገመት አይቻልም። ስለዚህ ያንን ለማወቅ እጅግ በጣም የሚያግዘን እና ስኳር መኖር አለመኖሩን ለመለየት የሚያግዘን የምርመራ ሂደት ነው። ስኳር ምርመራ በሚደረግበት ጊዜ እንዳላረገዙ ሰዎች እንደ ኖርማል ሰው ሳይሆን በእርግዝና ጊዜ በተለይ ስኳርን ለማወቅ የምንከተለው አሰራር ትንሽ ለየት ይላል። የሚጠጣ ስኳር ከሰጠን በኋላ አለተጠጣው ስኳር የሰጡት ሪስፖንስ ምን ይመስላል፣ በትክክል ያንን ግሉኮስ ቀይሮታል ሰውነታቸው ወይስ አልቀየረውም የሚለውን ማወቅ ስላለብን ስኳር ከመጠጣቱ በፊት ፋስቲንግ ብለድ ሹገር የምንለው ወይም ደግሞ ከምግብ በፊት የሚሰራውን አንድ እንመረምራለን። ሁለተኛ ደግሞ ከጠጣችሁ በኋላ ከአንድ ሰዓትና ከሁለት ሰዓት አንዳንድ ጊዜም እንደ ቴስቶቹ ሁኔታ ከሶስት ሰዓት በኋላ የስኳር መጠኑን በማየት ስኳር አለ ወይም የለም የሚለውን ማወቅ እንችላለን ማለት ነው። ስለዚህ እንግዲህ ይሄ ቴስት ስታዩት የሚጠጣው ስኳር የሚወስደው ጊዜ የሰው ኃይሉ ላቦራቶሪው፣ ብዙ ነገር ይጠይቃል እና አላደጉት ሀገሮች ላይ፣ በኢኮኖሚ ያልፈረጠሙት ሀገሮች ላይ ለሁሉም ነፍሰ ጡር እናቶች ይህንን ከ24 ሳምንት እስከ 28 ሳምንት ሪከመንድ ማድረግ ትንሽ ሊያስቸግር ይችላል። ስለዚህ ለእንደነዚህ አይነት ሀገሮች ሴሌክቲቭ አፕሮችን እንከተላለን። ሴሌክቲቭ አፕሮች ማለት አጋላጭ ምክንያት ያላቸው ለስኳር የመጋለጥ እድላቸው ሰፋ ያሉ እናቶች ሲኖሩ እነኚህን እናቶች ከሀያ አራት ሳምንት እስከ ሀያ ስምንት ሳምንት ባለው ጊዜ ስኳር እንድትመረመር እናደርጋታለን። ወይም ደግሞ አንዳንድ ጊዜ በአልትራሳውንድ ስናይ ችግሮችን ካገኘን በዚያው አግባብ ስኳር እንድትመረመር እናደርጋለን። የትኞች እናቶች ናቸው ስኳር እንዲመረመሩ የሚሆኑት ወይም ደግሞ የትኞች እናት ናቸው ለስኳር ተጋላጭ ሆኑ፣ ስኳር በእርግዝና ጊዜ የማጋጠም እድሉ ከፍተኛ የሆነው የትኞች እናቶች ላይ ነው የሚለውን ስናይ የመጀመሪያው ወፍራም እናት ከሆነች ኦቬስ ከሆነች በተለይ ቤማይዋ ከ30 በላይ የሆነች እናት ከሆነች በእርግዝና ወቅት ስኳር የማጋጠም እድሉ ከፍተኛ ስለሆነ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ ብታደርግ ይመከራል። ሁለተኛው ከዚህ በፊት ከአራት ኪሎ በላይ ልጅ ወልዳ የምታውቅ እናት ከሆነች ሶ ልጇ፣ ከዚህ በፊት የተወለደው ልጅ ከአራት ኪሎ በላይ ከነበረ በዚህኛውም እርግዝና አንደኛ ኪሎ ሊጨምር ይችላል። ሁለተኛ ምናልባት ያልታወቀ ስኳር ኖሮባት ሊሆን ስለሚችል አሁን የግድ መታየት ስላለበት 24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ እንድታደርግ ይመከራል። ሦስተኛ በቤተሰብ ውስጥ ስኳር ያለበት ሰው ካለ፣ ቤተሰብ ላይ ስኳር ካለ እሷም ጋር ስኳር የማጋጠም እድሉ ትንሽ ሊጨምር ስለሚችል ሁለተኛ በእርግዝና ጊዜ በተለይ የስኳር መጠኑ ትንሽ ሊዛባ ስለሚችልና ስኳር የማጋጠም እድሉ ከፍ ስለሚል በቤተሰብ ስኳር ያለባት እናት የስኳር ምርመራ ከሀያ አራት ሳምንት እስከ ሀያ ስምንት ሳምንት ብታደርግ ይመከራል። ሌላው ከዚህ በፊት በነበራት እርግዝና ላይ በእርግዝና ወቅት ስኳር አጋጥሟት ከሆነና እንዲሁም ስትወለድ ኪሎ ከአራት ኪሎ በላይ ከነበረ ከሀያ አራት ሳምንት እስከ ሀያ ስምንት ሳምንት ባለው የስኳር ምርመራ ማድረግ ይመከራል። ከዚህም ጋር ተያይዞ ሰባት ወር እና ከዛ በላይ የቆየ ጽንስ ማህጽኗ ውስጥ ጠፍቶ ከነበረ ይህም ምክንያቱ ስኳር ሊሆን ስለሚችል በዚህኛው እርግዝና ላይ ከ24 ሳምንት ጀምሮ እስከ 28 ሳምንት ስኳር ምርመራ እንድታደርግ ይመከራል። ሌላኛው ከዚህ በፊት ተደጋጋሚ ውርጃ አጋጥማት ከነበረ እና እድሜዋ ከ35 እስከ 40 ዓመት እና ከዛ በላይ የሆነች እናት ከሆነች በእርግዝና ጊዜ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ ብታደርግ እጅግ በጣም ይመከራል። ስለዚህ እነዚህ ቅድም ከላይ የዘረዘር ናቸው አንዲት እናት በእርግዝና ወቅት ስኳር እንዲያጋጥማት እንደ ምክንያት ሊሆኑ ስለሚችሉ በእርግዝና ወቅት በተለይ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራዎችን እንድታደርግ የሚያስገድዱ ምክንያቶች ናቸው። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ሰዎች እንዲደርስ ሼር ማድረገውን አይርሱም። እንዲሁም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላቸው ጥያቄ ካለ አስተያየት መስጫው ላይ አስቀምጡልን። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንበት።